እንደ ሞተ ሰው የሆነውን የራሱን ሰውነት ልና ከሞተ ሰው የማይሻለውን የሳራን ማኅፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናል? ሰጥቶኛል ብለህ ነው የምታረጋግጠው እኮ ካርታ ይዘህ። ሳያዩ የሚያምኑ የሚለው እኮ የአብርሃም ነው። ምንም አልሰጠውም ባይዘው በባዶ እጁን ያስወጣው አብርሃም እግዚአብሔርን አመነ ሲል አምናሃለሁ ነው። እንዲህ ያለው አይደለም። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው። እየሰጠ አይደለም ያሳምነው፣ አሳምኖ ነው የሰጠው። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኛ አለው እንደ ፍጥርጥር ኑር አይደለም ያለን፣ በየጊዜው ደግሞ ይረዳናል። አንተ ከኢየሱስ ድነት ጋር ተያያዘ የአብርሃም ዘር መቶ ምናምን ዓመት መሬት ላይ ኖሮ መስያኒክ ላይኑን ክሮስ አረገው ተቃ መንገድ ላይ የተኛውን ቤተ መንግሥት ያለው እኩል በክርስቶስ መስቀል ሄዳሉት ቤተ መንግሥት ያለ ጠጋ የለም መንገድ ላይ የተኛ አይርቅም። አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የተመረጠ የሚባል የለም አለ እኔ ና ሞሮ ኮ ነው መርጬ የኔ ነው ስልኮ ነው የኔ የሆኑት። ልዩ ከሆንክ የሆንኩ ከእግዚአብሔር የተነሳ ነው። ኢየሱስን ከማል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው እሱ ደግሞ የተረገመ ይሁን እና የአብርሃምን ዘር ሊረዳ ነው የመጣው። የአብርሃምን ዘር ሊያግዝ ነው የመጣው እና የአብርሃም እምነት መታዘዝ አለው። ጻፉ እምነት መታዘዝ አለው። ኢየሱስ ሰው የሆነባቸው ምክንያቶች ብሎ የዕብራውያኑ ጸሐፊ ሲያስቀምጥ ሰይጣንን ድል ማድረግና ሞትን ማሸነፍ ብቻ ሳይሆን በሞት ፍርሃት ባርነት ውስጥ ያለነውን እኛን አሁን አንዳንድ ሰው ኢየሱስ ተመልሶ ሲመጣ የት ነው የምትሄደው? የት እንደሚሄድ አላቅም ይላል። ተናግሯል እኮ ኢየሱስ ናን በዚህ በኩል ግባ ይሏል አልገባም ብሎ በሞት ፍርሃት ውስጥ ከዚህ የሞት ፍርሃት ባርነት ጌታ ኢየሱስ መስቀል ላይ ሞቶ ነፃ አውጥቶ በዘላለም ሕይወት አርነት ውስጥ ነው ያለ እኔ ጌታ ኢየሱስ ክርስቶስ አሁን በዚህ ሰዓት ቢመጣ ይሄ ጉባኤ መቼስ ያው ታውቃላችሁ፣ እርግርግ ብለን ነው የምንሄደው። ድንግጥ አንልም። ሰማይ ስንሄድ እንደምንሸለም እርግጠኛ ነኝ። ግን ሰማይ መሄድ ኢየሱስ ጋር መግባት ከፊት መቆም ብቻ ሳይሆን የክብር አክሊል አድቅ ፈራጅ ሆኖ እርሱ አደለ ያለው ጳውሎስ የክብርን አክሊል ይሰጠኛል አለና፣ እንደ ይሰጠኝ ይሆን አደለም ያለው ይሰጠኛል፣ እርግጠኛ ነኝ ያለው። ለኔ ብቻ ግን አደለም ብሎ እንደ ኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አረገው፣ እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነጳውሎስ ጳውሎስ አይነት ነው። ከሞት ፍርሃት፣ ባርነት ነፃ ወጥተናል። ስለዚህ ይህንን ያደረገው የጌታ የኢየሱስ ክርስቶስ ሰው መሆን ነው። ነው አይደል ትምህርቱ ኢየሱስ ሰው ሆነ ነው። ኢየሱስ ሰው ሆነ ካልን ግን እያልን ያለነው በመስቀል ላይ ሞተ ነው። ክብር ለኢየሱስ ይሁን። ቁጥር 16 ላይ እርሱ የመጣው ከመላእክት መላእክትን ለመርዳት ወይንም የመላእክት አይነት ከመላእክት ዝርያ ሆኖ ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። በምንድነው ግልጽ የሆነው? በምንድነው እርግጠኛ የሆንኩ? ሰው ሆኖ ነው የመጣው ያስታውቃል። ኢየሱስ መቼም የወደቁትን መልአክት አያግዛቸው የአብርሃምን ዘር ለመርዳት እንደመጣ ግልጽ ነው። ለምንድነው የዚህ ደብዳቤ ጸሐፊ የአዳምን ዘር ለመርዳት እንደመጣ ግልጽ ነው ያላለው? የአብርሃምን ዘር ነው ያሉ አይደል? ስለዚህ ጌታ ኢየሱስ ክርስቶስ ሰውን ለማዳን ነው የመጣው፣ ሰውን ነው የሚያግዝ ሰው ለማዳን ብቻ ግን አይደለም። ኦሪጂናሊ በጻፈበት ቋንቋ ሄዳችሁ ካያችሁት የክፍሉ ሀሳብ ማዳን ወይንም በመስቀል ላይ መሞት መታደግ ምናምን ብቻ ሳይሆን አንድ ሰው ሲወድቅ ከወደቀበት ለማንሳት እጅን እኮ ማገዝ አሁን አድኖን ብቻ አልተወንም። እያገዘን ይኖራል። አድኛ አለው እንደ ፍጥር ጥር ኑር አይደለም ያለን። በየጊዜው ደግሞ ይረዳናል፣ እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። ይሄንን የሚያደርገው መላእክትን ሳይሆን የአብርሃምን ዘር ነው፣ የአዳምን ዘር፣ የአብርሃምን ዘር ነው። በእርሱ የሚያምኑትን ነው ሊረዳቸው የሚችለው። አሁን የሰው ዘር በሙሉ ለማዳን ነው ኢየሱስ የመጣው፣ በድነት ሥራው ግን የሚያምኑ የአብርሃም አይነት እምነት ያላቸው አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው። ያመኑበት ናቸው ግን የሚድኑት። ለዘላለም የሚያድነን የኢየሱስ ክርስቶስ የመስቀል ሥራ ነው፣ የፈሰሰ ደም፣ የተቆረሰ ሥጋ። ይሄንን ኢየሱስ ያደረገው ለመላእክት እንዳልሆነ ግልጽ ነው። አዎ ለአብርሃም ዘር እንደሆነ ግልጽ ነው። ለምንድን ነው የአብርሃም ዘር ያለው? የአብርሃም ዘር የአብርሃም ዘር ሁለት አይነት ነው። አንደኛ በስጋና በደም የተካፈለው እስራኤላውያን የአብርሃም ዘር ናቸው እኛ ከአባታችን ከአብርሃም ነን አንተ ከየት እንደመጣ አናቅም ሲሉ ጌታ የሱስ ክርስቶስ ምንድን ያለ ከአባታችን ከአብርሃም ነን ሲሉት አይመስለኝም እንዴት አሉት አብርሃም ማኮ ገና ሳልመጣ እንደምመጣ ገብቶት አመነኝ አብርሃምማ ቀን የናፈቀ እናንተማ ከአባታችሁ ከዲያብሎስ ናችሁ መጽሐፍ ቅዱስ ሲናገር፣ ሊትራሊ ዮሐንስ ወንጌል ምዕራፍ ስምንት ሂዱና አንበቡ። ሰደቡት፣ አንተ ኢየሱስ ሲሰድቡት እሳት አውርዶ አይበላል፣ አትቀበሉኝም፣ ትቻቸው ነው ሄደው ነው የሚለው። አብርሃምማ ቀን ናፈቀ አላቸው። በጣም እኔ በእውነት ነው ምላቸው። እኛ ወንጌል ስለገባንና ከ2000 ዓመት በኋላ የተደራጀ ትምህርተ ክርስቶስ ይዘን ስለምናወራ እንጂ በአካል የዛን ቀን ያለ ሰው እነሱ ከሚሉት የተለየ ነገር አይለም። አብርሃም ሳይኖር እኔ እኔ ነኝ አለ ፈሪሳውያን እኮ ነው አንተ 50 ዓመት ያልሞላህ አሉት። 30 ምናምን አመቱ ነው አርጊው ለማድረግ አትሊስት 50። አንተ 50 ዓመት ያልሞላህ ሰውዬ አብርሃም ሳይኖር በፊት እኔ እኔ ቢፎር አብርሃም ወዝ አይ አም ትክክል አይደለም። ኮን ስትራክሽን ወንት ነው የንግግሩ ምክንያቱም ትላንትና ዛሬ ነው ወደፊት እያለ አይደለም የሚያወራው ከአብርሃም በፊትም አሁንም ለእኔ አሁን ነው አለ። እኔ እኔ ነኝ አለ። አንቼንጀብል ጋድ የማልለወጥ አምላክ ነኝ አለ። ለኢየሱስ ነው ስለሆነ ነው ቀሎት የሚያወራው። ለአድማጩ ግን ከባድ ነው የ32 ዓመት ወጣት ተቆሞ ከሁለት ሺህ ዓመት በፊት ነው አብርሃም የነበረው። የአብርሃምን ታሪክ ያውቃሉ። አብርሃም አባታችን ጂኒዮሎጂን በጣም በጥንቃ ከአብርሃም ጀምሮ ነው የሚቆጥሩት። አብርሃም ሳይመጣ እኔ እኔ ከዛ ነው አይደል? ጠብ ጠብ ጀምሩ። በቃ ሊትራሊ ጠብ ጀምሩ። አንተ በአብርሃም መጣህብን አሉት። እኛን የፈለግከውን ስትለን ዝም ብለናል። አሁን መሰረታችን ላይ ነው ሄድከው አብርሃማ ቀኔ እናፈቀ ይ ጓጓ ነበር። አብርሃም መቼ ነው የሚመጣው ብሎ እንዲያውም እኮ ስለ አብርሃም እኮ አይደል አ የአብርሃምን ዘር ሊያድን መጣ የሚለው ስለ አብርሃም እኮ መጽሐፍ ቅዱስ ሲነግረን እግዚአብሔር ርስት አድርጎ በሰጠው አገር ዕብራውያን 11 ተዋግቶ በያዘው አይደለም፣ ባሸነፈው አይደለም፣ እግዚአብሔር በሰጠው ነው የሚለው። እግዚአብሔር እንካ ብሎ በሰጠው በገዛ አገሩ እንደ መጻተኛ ኖረ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ሆናል? ሰጥቶኛል ብለ ነው የምታረጋግጠው እኮ ካርታ ይዘው። አብርሃምስ እግዚአብሔር በሰጠው መሬት ላይ እንደ እንግዳ ራሱ እግዚአብሔር በሰጠው መሬት ላይ የመጣው ሕዝብና የተገነባው ከተማ በአብርሃም ምክንያት ነው ባይዘው። በቤቱ የነበረ በጣም ብዙ ባሪያዎች ነበሩት። እንደገና አያሌ ከብቶችም ነበሩት። ባለሀብት ነው። ሕዝብ መጣ። ከተማ ተመሰረተ። የከተማው ህዝብ መጥቶ አንተ ኮ ጌታችን ነህ ሲሉት አደለሁ እንዲሁም መጽሐፍ ሲናገር ሚስቱ ሳራ ስትሞት ከኤሞር ሰዎች ሄዶ የመቃብር ቦታ ሊገዛቸው ሲል እንዲህ ጌታችን አንተ በመሰረትካት ከተማ መተን አረባ ክስ ኖ ኖ ኖ ኖ አገሬ ዚ አደለም አላቸው። ታዲያ ሲሉት እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበርና ይላል። አይ እግዚአብሔር መሰረት ያላት ከተማ ከሰማይ ተመጣለ ይሄኛውስ ይሄንን እግዚአብሔር ነው የሰጠኝ። እግዚአብሔር በሰጠው ላይ መጻተኛ ነው የሚመጣ። አዲስ ሰማይ፣ አዲስ ምድር፣ ሌላ ከተማ ብራዘር። እኔ እናንተ በወንጌል የሰማኑ ተስፋ አብርሃም ድሮ ሰምቶታል። የአብርሃምን ዘር ነው የሚያግዘው ማለት አብርሃም በዚህ መንገድ ነው ያመነው። በዚህ አይነት እምነት ውስጥ ያሉትን ለማገዝ ነው ያለው። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው። እግዚአብሔር እየሰጠ አይደለም ያሳምነው፣ አሳምኖ ነው የሰጠው። በእግዚአብሔር ተስፋ ላይ ይዞ አይደለም ያመነው አብርሃም። ሳያዩ የሚያምኑ የሚለው እኮ አብርሃም ነው ምንም አልሰጠውም ባይዘው በባዶ እጁን ያስወጣው አብርሃም እግዚአብሔርን አመነ። አብርሃም የሚቆጥረው ነገር የለውም። እግዚአብሔር አብርሃም ቤቆጠረ አብርሃምንኮ አስቆጥርሃለሁ አለው። ልጅ አስቆጥርሃለሁ፣ ባሪያ በዙሪያ ስብስብ ቢያስቆጥርሃለሁ ስምህን ገናና አረጓለሁ። ብዙ ሰባት እኮ ነው አብርሃም። አንድ ሳይቆጥር እግዚአብሔር አብርሃም ቤቆጠረ አብርሃም እግዚአብሔርን አመነ። እምነቱም ጽድቆ ነው። ምዕራፍ 15 ታዲያ አመነ እግዚአብሔር ቆጠረ ጽድቅ ነው። ለዛ ነው በእምነት የሚገኘው ጽድቅ ወራሽ ሆነ። ብሉይ ኪዳን ቁጭ ብሎ በእምነት የሚገኝ ጽድቅ አብርሃም ወረሰ። እነዚህ ብሉይ ኪዳን ላይ ያሉ ሰዎች በጣም አያስጨንቋችሁ። አብርሃም ኦኬ፣ ወደዚህ ጠጋል። ኖህ አንድ ቁጥር ነው አይደል ያለው አዲስ ኪዳን ላይ አንድ ቁጥር ነው ኖ ያለው። ምዕራፍ 11 ብርሃን 11 ሰባት ነች ቁጥር ሰባት ኖ በእምነት መርከብ ሰራ። እንደዚህ አይነት እምነት ብሉይ ኪዳን ተቀምጠው ምንም አይነት የእምነት አባት ከፊታቸው ሳይኖር፣ እንዲያውም እንኳን የእምነት አባት ሊኖር እግዚአብሔር ከነሱ ውጭ ሌላውን በሙሉ ሊያጠፋ ባለበት ሰዓት ላይ በማጆሪቲ አይሄዱ፣ ብቻቸውን ከእግዚአብሔር ጋር ይቆማሉ። አምን ነው በእምነት መርከብ ሰራ ብቻ አይደለም የሚለው በእምነት የሚገኘው ጽድቅ ወራሽ ሆነ። በእምነት የሚገኝ ጽድቅ ኖ፣ ዘፍጥረት ላይ እዛ ምዕራፍ ስድስት ላይ ያለ ሰውዬ፣ ገና የፍጥረት መጀመሪያ ቢግኒንጉ ላይ ያለ ሰውዬ በእምነት የሚገኘውን ጽድቅ ወረሰው ይላል። ኢየሱስ ሳይመጣ በኢየሱስ በኩል አቋርጠው እግዚአብሔር ዓለሙን ሊያጠፋው ነው። አረባካችሁ ንስሐ ግቡኑ እንሰብሰብ። ኑባካ ያገቡና ይጋቡ ይሰሩም ነበር ነው የሚለው አረባካ። የመጨረሻው ዘመን ባይዘ በመጨረሻው ዘመን ሰው የኖ ዘመን አይነት ነው ባይዘ። አጠፋዋለሁ ሲል ኖ ባይዘ አገሬ ሊያልቅ ነው አይደለም ያለው አሮጌው ሰማይና ምድር አልፎ አዲስ ሰማይና ምድር ሊጀምር ነው አለ። አሁን እሱ የነበረበት ትውልድ ከነ ሲስተሙ ተጠርጎ ሄደ። ኒው ቢግኒንግ እኮ ነው ከአርባው ቀን ዝናብ በኋላ ከዛ ሁሉ ጊዜ በኋላ አዲስ እኮ ነው የሆነ። እግዚአብሔር ምድርን እንደሚያጠፋና ከዛ ሌላ ደግሞ አዲስ ህይወት እንደሚጀምር ለኖ ሰበከው። በእምነት የሚገኘው ጽድቅ ወራሽ ሆነ። በዚህ በጥፋቷ ሰው አይቶ የክርስቶስን የመስቀል ስራ የማይቀበል ጥርግርግ ብሎ ጠፍቶ፣ በክርስቶስ ኢየሱስ የመስቀል ስራ የሚያምን በሚቀጥለው ዘመን ላይ ከእግዚአብሔር ጋር አብሮ በአዲስ ህይወት ይቀጥላል ብሎ አመነ። አሁን ዘፍጥረት ላይ ሙሴ አላወቀም። የብራውያኑ ጸሐፊ መስቀል አሻግሮ አመጣው። ሰውየውን ሙሴ ታሪኩን ነገረን። የብራውያን ጸሐፊ ደግሞ ሪቪል አረገው። በመንፈስ ብርሃን ገለጡ። ዝም ብሎ መርከብ ሰርቶ እንዳይመስለ የሾለከው ሰውየው በእምነት የሚገኝ ጽድቅ ነው ያየው። እግዚአብሔር እንደነዚህ ያሉትን ነው የሚረዳው ነው። ዘንድሮም ቢሆን እንደፈለገ በሸነና ብሎ በክርስቶስ ኢየሱስ ሳያምን እግዚአብሔር ማ ሰው አይቀጣም ብሎ አረ፣ እኔ በኢየሱስ ንባ ችግር የለውም፣ በክርስቶስ ያላመነም እኮ ችግር የለውም። እግዚአብሔር ለዘላለም ይቀጣል። አንተ እግዚአብሔር እኮ ነው ይልሃል። ልጁን መስቀል ላይ ገሉ ልጁ እያጣጣራ አባት የምነቶ ሲል ዝም ያለውም እኮ እግዚአብሔር ነው። ልጁ ላይ ከጨከና አንተ ምኑ ነህ? የእግዚአብሔርን ጽድቅ በምህረቱ በኩል እንዳታቃልሉት ምንም ጥያቄ የለው። ምረቱ ለዘላለም ነው። ጽድቁም ግን አይዛነፍም። የእግዚአብሔር ባሕርያት አይጋጩም። ጽድቁም ቅድስናውና ምሕረቱ አይዛነፉም። እግዚአብሔር እኩል ቅዱስ ነው፣ እኩል የፍቅር አምላክ ነው፣ እኩል ጻድቅ ነው፣ እኩል መሐሪ ነው፣ እኩል ነው። እግዚአብሔር ሲምርህ ጽድቅ እያዛነፈ አይምርህም። ጥላውንን ይቅር ሲለው እግዚአብሔር ትቶ አደለም ይቅር ያለኝ፣ ልጁን ቀጥቶ ነው እኔን ይቅር ያለኝ፣ እየቀጣ እየገደለ ልጁ ሲሞት እሺ እያለ ሙት እያለ አንድ ልጅ ከፍሎ ነው ጥላውን እኔ የማረው። አይ ምህረቱ ለኔ ነው ስል የእግዚአብሔር የጽድቅ ፍርድ ደግሞ ኢየሱስ ላይ ነው። እውነትና ምህረትን እኩል ባላንስ ያደርጋል። እውነትና ምህረት እኩል የተገናኙት መስቀል ጋ ነው። እግዚአብሔር ለዘላለም ማህሪ ነው። እግዚአብሔር ደግሞ እውነተኛ አምላክ ነው። ለኃጢአት የሚገባ ቅጣት ይቀጣል። አዎ ይኸው ልጁን ቀጣ። እግዚአብሔር ይምራል እዛው መስቀል ላይ እኔ ለዘላለም ማረኝ። ምህረትና እውነትን እግዚአብሔር እኩል ይዞ እኔ ከማርኩኝ ከማርኩ እውነት ላይ ኮምፕሮማይዝ አደርጋለሁ። ከማርኩ በተወሰነ መንገድ የያስኩትን እውነት አላለዋለሁ። እውነተኛ ኮንኩኝ፣ አልምርህም። እውነትና ምህረትን በእኩል ባላንስ የሚይዘው እግዚአብሔር ብቻ ነው። ምሮኛልም፣ እውነተኛም ነው። ስለዚህ እግዚአብሔር ሲያግዝ መታገዝ አለብህ። ነው የሚረዳው። ማን የአብርሃምን ዘር። አብርሃም እምነት ውስጥ መታዘዝ አለው። የአብርሃም እምነት ሰቦርዲኔሽን መገዛት አለው። ዝቅ ማለት አለው። እሽማ ልጅህን ረድ አለው እኮ። እምነት ውስጥ አብርሃም እግዚአብሔርን አመነ ሲል አምነሃለሁ ነው እንዲህ ያለው። አይደለም በደረቅ መሬት በባዶ ሜዳ ላይ ምንም በሌለበት አገር ምድር በሚሰቅበት አይነት ሜዳ በዚህ አውላላ ሜዳ ላይ ነው ህዝብ አረጋለሁ ሲል እምን ተስፋ በሌለበት ተስፋ ይዟመነ ኢትስ ኤ ፓራዶክስ፣ የሚጋጭ ነገር ይጋጫል። ተስፋ የለማው ተስፋ ያዘ ይላል። እንደ ሞተ ሰው የሆነውን የራሱን ሰውነት ይልና ከሞተ ሰው የማይሻለውን የሳራን ማህፀን እያየ በእምነቱ በረታ እንጂ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ከዛስ ለእግዚአብሔር ክብር ሰጠ ይላል። እየተንቀጠቀጠ ምርኩዙ ላይ ተደግፎ ተንቀጠቀጠ ሽማግሌ ሰውዬ ክብር ለአንተ ይሁን። ኔሽንስ ይወጣል፣ ከኛላ ህዝብ ይወጣል፣ ከኛላ ይሄ ነው የአብርሃም እምነት። እንደዚህ አይነት መታዘዝ አለው። ዎክ አድርጎታል። አምና አለው። አይደለም እምነት እምነት እርምጃ አለው። እምነት መታዘዝ አለው። እምነት ሥራ አለው። አንዱ ስራ ይሄ ነው። ልጅ እሰጥሃለሁ ሲለው አመን አምኖ ተቀበለው። ታውቃለህ ከእግዚአብሔር እጅ ፈልቀቁ ፈልቀቁ፣ እንዲህ ነው ያወጣው። ስንት ሰው እኮ ስንት ነገር ሰምቶ እኮ መንገድ ላይ ይቀራል። ትዝ ይላችኋል፣ ለእስራኤላውያን ያ ሁሉ ሚሊዮን ህዝብ አንድ ነጥብ ሎ ሚሊዮን ህዝብ ከግብፅ ወጥቶ ከዚ ሁሉ መጽሐፍ በኋላ አንብባችሁታል። ለአባቶቻችሁ ቃል የገባሁትን ይላል። አባቶቻችሁ የት ሄዱ? ቃል ተገብቶላቸው አልቀው አብርሃም ለልጅ አረገዋለሁ አይደለም ያለው እግዚአብሔር። ልጁን ራሱ የወሰደው ከእግዚአብሔር እጅ ላይ በዚህ እምነት ነው። ፈልቀቁ የእምነት አባት ቢባት ትክክል ነው። የብርሃኑ ጻፊ ሲጽፍ የአብርሃምን ዘር ነው የሚረዳው አለ ታቃል። ኢየሱስ የሚረዳው የአብርሃም አንተ ከኢየሱስ ድነት ጋር ተያያዘ። የአብርሃም ዘር መቶ ምናምን ዓመት መሬት ላይ ኖሮ መስያኒክ ላይኑን ክሮስ አረገው ታቃል። እግዚአብሔር በዚህ በኩል ነው ማግዘዋል እንደዚች ነው፣ ባይዞ ጌታ ይመጣል እንደዚች። አሁን ዛሬ ቢመጣ በእውነት በቃ ከአብርሃም ዘር ያሉትን ሊረዳ የሚለው እኛን እኮ ነው። አሁን ዲሴንደንቱ ይሄ እንትኑ በስጋ የተወለዱት አይሁዳውያን ናቸው። በክርስቶስ ኢየሱስ በኩል ደግሞ ያለ ነው እኛ ነን። የአብርሃም ዘራውን ትልቆ ነዋል። አይሁዳዊ ብድግ ብሎ እኔ ነኝ ማለት አይችልም። እኔም ነኝ ማንሰጥ አንተን ራሱ ማን የሰጠህ ነው ነው ምሎ አብርሃምን ሰው ያደረገው እግዚአብሔር አይደል እንዴ? እዚህ እላቸዋለሁ የነቢያት መጽሐፍ ላይ እስራኤል አስቸግረች እኛ የተመረጠነት ይላል እግዚአብሔርም ላይ የተመረጠነት ሲሉ ለእግዚአብሔር ቆይ ቆይ ቆይ መነሻችሁ ልንገራቸው አባት ኬጥያዊ እናት አሞራዊ ነበረች የተመረጠ የሚባል የለም አለ እኔ ኬጥያዊ እና አሞራዊ ከኖ መርጬ የኔ ነው ስል እኮ ነው የኔ የሆኑት ልዩ ከሆንክ የሆንክ ከእግዚአብሔር የተነሳ ልዩ የሚባል የለም አንድ አይነት ነን የለየን ኢየሱስ ብቻ በቋንቋ በዘር ቆጠራ በምንም ልዩ የሚባል ነገር የለም አንድ አይነት ሁሉም ከኃጢአት በታች ሁሉም ከሞት በታች ሁሉም ከእርግማን በታች ኢየሱስ መቶ ገነጠለው ሲገነጠል ከዘር ከቋንቋ ከነገድ ከህዝብ ቀለም ምናምን የኑሮ ታስስ አልመረጠም። መንገድ ላይ እየተኛውን ቤተ መንግስት ያለው እኩል በክርስቶስ መስቀል ሄዳሉት። በፍጹም ቤተ መንግስት ያለ ጠጋ የለም። መንገድ ላይ የተኛ አይርቅም። በጣም ባለጠጋ ሲሆን ጠጋ የለም። ምንም የሌለው ሲሆን አይርቅም። እንደ ወንጌል የሚያስደስት ነገር የለም። እኩል የሚያደርገኝ ነው ወንጌል። ከፍልል ስለነኝ ታው የሚለኝ ወንጌል ነው። ኢየሱስ ብቻ ነው የሚታየው፣ ኢየሱስ ብቻ ነው የሚከብረው። ኢየሱስን ከመሀል አውጥቶ እኛ የገባን ቀን ልዩ ወንጌል ነው የሚሆነው። እሱ ደግሞ የተረገመ ይሁን። በቃ ኢየሱስ ብቻ። በፍጹም አባቶች ያስቀመጡ እስታንዳርዷን ይዘን ነው የምንጨርሰው። ቢቀላቀሉ ትኖር አይገቡም። እዚህ መጽሐፍ ውስጥ እሱን ብቻውን ስለያዙት ነው ባለ ታሪክ። ይኸው ሁለት ሺህ ጨምሮ ከአራት ሺህ ዓመት በኋላ አብርሃም እንላለን ዛሬ እኛ። ከአራት ሺ ሰውየውን እኛ እንፈጠር አንፈጠር ኢትዮጵያ የምትባል ሀገር ትኑር አትኑር ከሜሶፖጣሚያ ውጭ አገር ይኑር አይኑር አያቅም በ ከሜሶፖጣሚያ ውጭ አያቅ ነው የሞተው። አለም ሁሉ ተሰብስቦ የአብርሃም ልጅ ነኝ ይላል። ይስሐቅ አለ። በይስሐቅ በኩል ነው አደል እኛ ልጆች ነን የምንለው። በሌላ በኩል አንቆጠርም። በይስሐቅ በኩል ነው የምንቆጠረው። ኢየሱስ የመጣው በዛ በኩል ነው እና የአብርሃምን ዘር ሊረዳ ነው የመጣው። የአብርሃምን ዘር ሊያግዝ ነው የመጣው። የአብርሃም እምነት መታዘዝ አለው። ጻፉ። እምነት መታዘዝ አለው።